በስማመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ አማስሩ ወሰኒው ለሰኔ በዛቲ ዕለት ያብዕሉ ተዝካረ ክቡር መልአክ ሚካኤል ሊቀ መላእክት አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም ሰኔ 12 በዚች እለት የከበረ የመላእክት አለቃ የመልአኩ የቅዱስ ሚካኤል መታሰቢያውን በዓል ያከብራሉ። የሚያከብሩበት ምክንያት እንዲህ ነው። እስክንድሪያ በምትባል ከተማ አክላ ወባጥራ የተባለች ንግሥት የንጉሥ በጥሊሞስ በጥሊሞስ ልጅ ዙሃል በሚባል ኮከብ ስም ያሰራችው ታላቅ ምኩራብ ነበረና በየአመቱ ሰኔ በባተ በአስራ ሁለት ቀን በዚያ በምኩራብ ሕዝቡ ተሰብስቦ ታላቅ በዓል ያደርጉ ነበር። በዚያም ምኩራብ ውስጥ ዙሃል የሚባል ታላቅ የነሐስ ጣዖት ነበረና በዓሉ በሚከበርበት ዕለት ብዙ ፍሪዳዎችን ያርዱለት ነበር። አባ ለእስክንድሮስም እስከ ተሾመበት ዘመን ድረስ ለዚያ ጣዖት እንዲህ ሲያደርጉ ኖሩ። ይኸውም ሶስት መቶ ዓመተ ምሕረት ተፈጽሞ በአራተኛው ምእት ውስጥ ነበር። አባል እስክንድሮስ በእስክንድሪያ ከተማ ሊቀ ጵጵስና በተሾመ ጊዜ፣ ጻድቅ ቆስጠንጢኖስን በነገሰ ጊዜ የክርስትና ሃይማኖት ስለ ተስፋፋች ያለ ጣዖት ሊሰብረው ወዶ ያን ጣዖት ሊሰብረው ወዶ ሳለ ጐስቋሎች ሰዎች ከለከሉት፤ እንዲህም አሉት፦ እኛ በዚህ ቦታ ይህን በዓል ማክበርን ለምደናል። እነሆ ከአንተ በፊት አስራ ስምንት ሊቃነ ጳጳሳት አልፈዋል፣ ይህን ልማዳችንንም አልለወጡብንም። አባለ እስክንድሮስ ግን ከገመገሰጻቸው አስተማራቸውም ስህተታቸውንም በመግለጥ እንዲህ ብሎ አስተማራቸው። ይህ ጣዖት የማይጎዳና የማይጠቅም ነው። እርሱንም የሚያመልክ ሰይጣንን ሰይጣናትን ያመልካቸዋል። ምክሬንስ ብትሰሙ ቀድሞ እንደነበረ አድርጌ ይህን በዓል እሰራላችኋለሁ ። ይኸውም ጣዖቱን እንድሰብረው ምኩራቡንም እንድንባርከውና በከበረ መልአክ በመላእክት አለቃ በቅዱስ ሚካኤል ስም ቤተ ክርስቲያን አድርገን እንድንሰይመው ነው። እኛም ይህን ታላቅ በዓል እንሰራለን። የሚታረዱትም ላሞችና በጎች ለድዎችና፣ ለጦማዳሪዎች ለችግረኞችም በከበረው መልአክ ስም ምግብ ይሁኑ። እርሱ በእግዚአብሔር ዘንድ ባለሟልነት ያለው ስለሆነ ስለ እኛ ይማልዳልና። ይህንንም ብሎ በዚህ በጎ ምክር አስወደዳቸው፣ እነርሱም ታዘዙለት። ከዚህም በኋላ ያንን ምኩራብ አድሰው በዚህ የከበረ መልአክ የመላእክት አለቃ ቅዱስ ሚካኤል ስም ቤተ ክርስቲያን አደረጉት። በዚችም ዕለት አከበሯት። እርሷም የታወቀች ናት። እስላሞችም እስከ ነገሱበት ዘመን ኑራ፣ ከዚያ በኋላ ፈረሷትም። በዓል ተሰራ፣ እስከዛሬ ድረስ እስከ ዛሬም ጸንቶ ይኖራል። ዳግመኛም በዚህች ዕለት እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን በነገዱ ውስጥ በመላእክት ሁሉ ላይ በብዙ ክብር ሾመው። ይህም የከበረ መልአክ ክብር ይግባውና በጌታችን ፊት ስለ ሰው ልጆችና ስለ ፍጥረትም ሁሉ ይለምናል ይማልዳልም። የዚህ የከበረ የመላእክት አለቃ የቅዱስ ሚካኤል ተአምራቱ ብዙዎች ናቸው። ከእነርሱም አንዱ ይህ ነው። እግዚአብሔርን የሚፈራ አንድ ሰው ነበረ። እርሱም የከበረ ሚካኤልን የበዓሉን መታሰቢያ በየወሩ በ አስራ ሁለተኛው ቀን ይልቁንም በሰኔና በኅዳር ወር አብልጦ ያከብር ነበር። በጎረቤቱ ምሕረት የሌለው አንድ ባለጠጋ ሰው ነበር። ይህን እግዚአብሔርን የሚፈራውን ሰው የከበረ መልአክ የሚካኤልን በዓል በሚያደርግበት ጊዜ የጠላውና ያቃልለው ነበር። ለድሆች ስለ መራራቱም ይዘባበትበት ነበር። ነበረ የሕይወቱ ዘመንም ተፈጽሞ የሚሞትበትና ከዚህ ከኃላፊው ዓለም ድካምም የሚያርፍበት ጊዜ ሲቀርብ የክብር መልአክ ሚካኤልን የበዓሉን መታሰቢያ ታደርግ ዘንድ ምጽዋት ሰጭም ትሆን ዘንድ ሚስቱን አዘዛት። ከዚህም በኋላ አረፈና ገንዘው ቀበሩት። ሚስቱም ጸንሳ ነበረች። የመውለጇ ጊዜም ደርሶ ምጥ ያዛት። በታላቅ ጭንቀት ውስጥ ሳለችም እንዲህ ብላ ጸለየች። እግዚአብሔር መልአኩ ሆይ ራራልኝ በርሱ ዘንድ ባለሟልነት አለህና በእግዚአብሔር ዘንድ ስለ እኔ ለምንልኝ። ይህንንም ካለች ባለች ጊዜ በቤቷ ውስጥ ብርሃን በራ፣ ከችግርም ዳነች። መልኩ ውብ የሆነ ወንድ ልጅንም ወለደች። እግዚአብሔርም መልእክተኛ ቅዱስ ሚካኤል ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው። ርራ የሌለውን የዚህን ባለጸጋ ገንዘብና ሀብት ጥሪቱንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል። ባለጸጋውም በቤቱ ባልጋው ላይ ስለሳለ ጌታ ጆሮውን ከፍቶለት ይህን ነገር ከመልአኩ ሰማ። ይህንንም በሰማ ጊዜ ታላቅ አዘን ደረሰበት። ሕፃኑንም የሚገድልበትን ምክንያት ይፈልግ ጀመረ። ነገር ግን ክብር ይግባውና ጌታ ይጠብቀው ነበር። ከዚህም በኋላ ያ ባለጸጋ ምክንያት አዘጋጅቶ የሚያገለግለኝ ልጅ የሆነኝ ዘንድ ልጅሽን ስጭኝን፣ እየመገብኩና እያለበስኳ ያሳድገዋለሁ ሀያ ወቄት ወርቅ ሰጥሻለሁ አላት። ይህንንም ነገር ከባለ ጸጋው በሰማች ጊዜ ስለ ችግሯ እጅግ ደስ አላት። ልጇንም ሰጠችው፣ እርሱም የሀያውን ወቄት ወርቅ ሰጣት። ልጇንም ወስደው የምሻው ተፈጸመልኝ ብሎ ደስ አለው። ከዚህም በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥኑ ውስጥ አስገብቶ ዘጋበት እስከ ባህርም ተሸክመው ወስደው በባህር ጣሉት። ክብር ይግባውና በጌታችን ፈቃድ ያ ሳጥን ሳይሰጥም ከዚያች ሀገር የሀያ ቀን መንገድ ያህል ድርቃ ወደምትገኝ ወደ አንዲት ሀገር ወደ ብ እስከሚደርስ በባህሩ ላይ ተንሳፈፈ። በባህሩም አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበርና ሳጥኑን በውሃ ላይ ተንሳፏ የእርሱም ከባህሩ አውጥቶ ወደ ቤት ወሰደው። ይህንንም ሳጥን እንዴት እንደሚከፍተው ያስብ ጀመረ። ይህንንም ሲያስብ ወደ ባይሩ ይሄድ ዘንድ ጌታችን በልቡናው ሀሳብ አሳደረበት። ወዲያውኑም ተነስቶ ወደ ባይሩ ሄደና አንድ አሳ የሚያጠምድ ሰው አገኘ። አሳ አጥማጁንም መረብህን በእኔ ስም ጣል ለሚያዘው አሳ ዋጋውን እሰጥሃለሁ አለው። አጥማጁም እንዳለው አዳደረገ። ያን ጊዜም ታላቅ አሳ ተያዘ። ዋጋውንም ሰጥቶ አሳውን ተቀበለ። አሳውንም ይዞ ወደ ቤቱ ሄደ። ለራትም ይጠብሰው ዘንድ አረደው። በሆዱም ውስጥ መክፈቻ አገኘ። በልቡ ሚቅ መክፈቻ ይህን ሳጥን ይከፍተው ይሆን አለ። በሳጥኑ ቀዳዳም ባስገባው ጊዜ ፈጥኖ ተከፈተ። በውስጡም ይህን ታናሽ ብላቴና አገኘ። ልጅ የለውም ነበርና ታላቅ ደስታ ደስ አለው። ጌታችንንም አመሰገነው። ሕፃኑንም በመልካም አስተዳደግ አሳደገው። ሕፃኑም አድጎ ጎልማሳ ሆነ። ከብዙ ዘመናትም በኋላ ያ ባለ ጸጋ ተነስቶ ወደዚያ ሀገር ሄደ። በመሸም ጊዜ ወደ በግ ጠባቂው ደጅ ደረሰ። በግ ጠባቂውን እስከ ነገ የምናድርበት ማደሪያ ባንተ ዘንድ እናገኛለን፣ ኪራዩንም እንሰጣሃለን አለው። በግ አርቢውም እንዳልክ ይሁንና እደር አለው። ባለጸጋውም በዚያ አደረ። ራት በሚቀርብም ጊዜ ህፃኑን ባይራን ብሎ ጠራው። ባለጸጋውም ሰምቶ ልጅ ነውን ብሎ ጠየቀው። በግ ጠባቂውም አዎን ታናሽ ህፃን ሆኖ ሳለ ከባህር አግኝቸዋለሁና እግዚአብሔር የሰጠኝ ልጅ ነው አለው ባለጸጋውም በምን ዘመን አገኘው አለው እርሱም ከ ሀያ ዓመት በፊት ብሎ መለሰለት ያን ጊዜም እርሱ ወደ ባሕር የጣለው መሆኑን አውቆ እጅግ አዘነ በማግስቱም ጎዳናውን ሊጓዝ በተነሳ ጊዜ ሰይጣናዊ ምክንያት አመካኝቶ በግ ጠባቂውን እንዲህ አለው እገሊት ወደምትባል አገር በቤት የረሳሁት ጉዳይ ስላለ እንድልከው ልጅህን ትሰጠኝ ዘንድ ሻለውን የሜድካሙን ዋጋውን ሀያ ወቄት ወርቅ እሰጥሃለሁ አለው የብላቴናውም አባት ስለ ገንዘቡ ደስ ብሎት ልጁ ባህራንን ሰጠው። እንዲህም ብሎ አዘዘው፣ ልጄ ባህራን የከበረ ሰው ስለ ጉዳዩ ውስጥ ወደ ቤቱ ይልክ ዘንድና ወደ ቤትም በሰላም ትመለሳለ። ባይራንም አባቴ ወይሽ በጎ ያዘዝከኝን ሁሉ አደርጋለሁ አለ። ያን ጊዜም ባለጸጋው ወደ መጋቢው እንዲህ ብሎ በደብዳቤ ጻፈ። ይችን ደብዳቤ በምታነባት ጊዜ ደብዳቤዋን ይዞ የመጣውን ገድለህ በጉድጓድ ውስጥ ጣለው፣ ማንም አይወቅ። በመካከላቸውም የሚተዋወቁበትን ምልክት ጽፎ አሸጋት ለባህራንም ሰጠው። ለመንገዱም የሚሆነውን ስንቅ ሰጠው። ባህራንም ተነስቶ ጉዞውን ጀመረ። ሲጓዝም ሰንብቶ የአንዲት ቀን ጉዞ ሲቀረውነው ነው የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል በንጉሥ ጭፍራ ምሳል በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ የያዝከው ምንድን ነው? አለ። ወደ ገሌ አገር ወደ ቤቱ ለማድረስ ከአንድ ባለ ጸጋ የተጻፈች መልእክት ናት አለው። ያችን ደብዳቤ ያሳየኝ አለው። እርሱም ስለ ፈራ ሰጠው። በዚያን ጊዜም የከበረ መልአክ ቅዱስ ሚካኤል ያችን የሞት መልእክት ደመሰሳት። በእርሷ ፈንታ በንፋት ለውጦ እንዲህ ብሎ ጻፈ። ይችን ደብዳቤ ይዞ ለመጣ ባይራን ለሚባል ሰው ይቺ ደብዳቤ ደርሳ በምትነበብበት ጊዜ ልጅ የገሊትን አጋቡት። በውስጥና በውጭ ያለ ንብረቴንና ጥሪቴን፣ ወንዶችና ሴቶች ባሮችን ጠቅላላ ንብረቴንም አውርሸዋለሁና የፈለገውንም ሊያደርግ ስልጣን ሰጥቸዋለሁና፣ እኔን አትጠብቁኝን የብዙ ዘገያለሁ ያለ የእኔ ሹም እገሌ ሆይ በእኔና በአንተ መካከል ይች ምልክት እነኋት። ከዚህ በኋላ እሽጎ ለባይራን ሰጠውና ወደ ባለጸጋው ቤት ሄደህ ይችን ደብዳቤ ለሹሙ ስጠው፣ በጎዳና ምኔ እንደተገናኘው አትንገረው፣ እንዳይገድልህም ይህን የሞት ደብዳቤ ለውጬልሃለሁ አለው። ባይራንም እሺ ጌታ ያዘዝከኝን ሁሉ አደርጋለሁ አለ። ባህራንም ወደ ባለጸጋው ቤት በደረሰ ጊዜ ያችን ደብዳቤ ለሹሙ ሰጠው። ባነበባትም ጊዜ በመካከላቸው ያለውን ምልክት አገኘ። አስተውሎም እርግጠኛ እንደሆነ አወቀ። ከዚህም በኋላ ለባህራን ሰርግ አዘጋጅቶ እንደሚገባ በቤተ ክርስቲያን ስርዓት በተክሊል የባለጸጋውን ልጅ አጋቡት። አርባ ቀን ያህልም ደስታና ሀሴት እያደረጉ ኖሩ። ከዚህ በኋላ ባለጸጋው ከሄደበት መመለሻው ጊዜ ሆኖ በደስታ የሆነውን የመሰንቆና የእንዚራ ድምፅ ሰምቶ ይህ የምሰማው ምንድን ነው? ብሎ ጠየቀ። እነርሱም ስሙ ባሄራን ለተባለ የአንተን ደብዳቤ ላመጣ ጎልማሳ ሰው ልጅህ ገሊትን አጋቡት። እነሆ ለአርባ ቀናት በሰርግ ላይ ነው። ገንዘብህንና ጥሪትን ሁሉ ወንዶችና ሴቶች ባሮችህን አንተ እንዳዘዝክ ሰጥተው ታላሉት። ይህንንም በሰማ ጊዜ ደንግጦ ከፈረሱ ላይ ወደቀ፣ በድንገትም ሞተ። ባሄራንም በጎ ስራዎችን የሚሰራ ሆነ። የተገለጸለትና ከመገደል ያዳነው የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል እንደሆነ ሊገድለው የሚሻውን የባለ ጸጋውን ጥሪቱን ሁሉ ያወረሰውም እርሱ እንደሆነ ተረዳ። የዚህንም የከበረ መልአክ የመላእክት አለቃ የቅዱስ ሚካኤልን መታሰቢያ በየወሩ ያደርግ ጀመረ። ቤተ ክርስቲያንም ሰራለት። የቅዱስ ሚካኤልንም ስዕሉን አስሎ በቤተ ክርስቲያን ውስጥ አደረገው። ከእርሱም ብዙዎች ድንቆች ታምራቶች ተገለጡ። ባይራንም ቅስና ተሹሞ እስከ ለተሞቱ በዚያች ቤተ ክርስቲያን ውስጥ የሚያገለግል ሆኖ ኖረ። በዚህ በከበረ የመላእክት አለቃ ቅዱስ ሚካኤል አማላጅነት ከእናቱና ከአባቱ ከልጆቹም ጋር የዘላለም ሕይወትን ወረሰ። መድኃኒታችን በተነሳበት ቀን ይህ ክቡር መልአክ ቅዱስ ሚካኤል ከውስጠኛው መጋረጃ ውስጥ ገብቶ በክብር ባለቤት ፊት እንዲህ እያለ ይለምናል፣ እውነት ስለሆነ ቃል ኪዳን በምድር መታሰቢያዬን የሚያደርጉትን የምትምርልኝ ዘንድ ፈጣሪ ሆይ የአገልጋይህና መልእክተኛ ከቸርነት ለምናለሁ፣ አንተ መሐሪና ይቅር ባይ ነህና። የክብር ባለቤት ጌታችንም እንዲህ ብሎ ይመልስለታል፣ የመንፈሳውያን ሰማያውያን መላእክት አለቃቸው ቅዱስ ሚካኤል ወይ መታሰቢያን የሚያደርገውን ሁሉ በመሸከም መሸከም እንደምትችል ከሲኦል ሶስት ጊዜ በክንፎች ተሸክመ እንድታወጣ ነሆኔ ያዝዣሃለሁ። ይህንንም ቃል በሰማ ጊዜ እጅግ ደስ ብሎት በዓሉን የበዓሉን መታሰቢያ ከሚያደርጉት በክንፎቹ ተሸክሞ የእሳቱን ባህር አሳለፋቸው። እነርሱንም ከብቻው ጌታ በቀር የሚቆጥራቸው የለም። ስለዚህም የዚህን ታላቅ የከበረ መላእክት መልአክ አለቃ የከበረ የመላእክት አለቃ ሚካኤልን የበዓሉን መታሰቢያ ለማድረግ በታገለ መታገል ይገባናል። እርሱ ከሰይጣን ወጥመድ ያድነን ዘንድ በዘመናችን ሁሉ የሚጠበቀን ዘንድ ኃጢአታችንንም ያሰሰርይ ዘንድ መከራችንንም ያረቅ ዘንድ የምድራችንንም ፍሬ ባረክ ዘንድ ፈቃዱንም ለመስራት ይረዳን ዘንድ ከእኛ ወገን የሞቱትን እረፍተ ነፍስ ይሰጥ ዘንድ ወደ መንገድ የሄዱ አባቶቻችንና ወንድሞቻችንን ወደ ቤቶቻቸው በሰላም በጤና ይመልሳቸው ዘንድ በመካከላችንም ፍቅር ያደርግልን ዘንድ እስከ መጨረሻ የቱ ምጽአት ድረስ በቀናች ሃይማኖት ያጸናን ዘንድ በእግዚአብሔር ፊት ስለ እኛ ይለምናልና የክርስቶስ ወገኖች የሆኑ መኳንቶቻችንም ጠብቆ በወንበሮቻቸው ላይ ያጸናቸው ዘንድ የሳቱትንም ወደ ቀናች ሃይማኖቱ ይመልሳቸው ዘንድ፣ ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ መልአክ አማላጅነት ይማረን ለዘላለሙ አሜን። ሰላም ለሚካኤል መሐሪ ውእቱ ወተአዛዚ ለሰብ በዲበ ሰናይቱ ለቀርነ ዝንቱ መልአክ በድምፀ ንፋሀቱ በከመኮነ ቀዳሚ ውስተ ሰማያት እርገቱ ለእግዚአብሔር ይከቡ እንዳግመ ምጻቱ ታምሪሁ ለቅዱስ ሚካኤል ሊቀ መላእክት ዘስኡል በነበልባል ተንብልናሁ አስተበቁቱ ያሉ ምስለኩልን ህዝበ ክርስቲያን ለዓለም ዓለም አሜን። ልመናው አማላጅነቱ በእኛ ላይ ይደርና፣ ተፈጥሮ ከእሳት ነበልባል የሆነ የሊቀ መላእክት ቅዱስ ሚካኤል ያደረገው ታምሪህ ነው። እግዚአብሔርን የሚፈራ ለነዳያን የሚራራ ዘወትርም በሊቀ መላእክት በቅዱስ ሚካኤል ስምም ለሰው ሁሉ በጎ ነገርን የሚያደርግ አንድ ሰድ አንድ ቸር ሰው ነበረ። በጎ ሥራን የሚጠላ የአዳም ልጆች ጠላት ሰይጣን ይህንን ባየ ጊዜ ቀናበት፣ ክፉ ጽኑ ደዌንም አመጣበት። ጐባጣም ሆነ በብዙ ሕማምም ታመመ። ሁልጊዜ ይጮኋል ያጓር ሁልጊዜ ይጮኽና ያጓራ ነበር። ደዌውም ጸንቶበታልና ከደዌው ጽናት የተነሳ ከምኝታው መነሳት ስለ ተሳነው ዘመዶቹና ጐረቤቶቹ በድብቅ በስውር ተሸክመው ይወስዱት ዘንድ ለመናቸው። እነርሱም በሌሊት ሰው ሳያውቅ ወደ ሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን ወሰዱት። በክቡር ሊቀ መላእክት ቅዱስ ሚካኤል ስዕል ስርም ወስደው በዚያ ኖሩት። ከዚህም በኋላ ይህ ሕመምተኛ በጽኑ ልቡና ወደ ቅዱስ ሚካኤል ሊቀ መላእክት፣ ጌታዬ ሆይ እኔ ባሪያህ አገልጋይህ በጸሎትህ አምኜ ዝክርህን ስዘክር እኖር ነበርና እርዳኝ፣ ካገኘኝ ከዚህ ደዌ በሽታም ፈጽመ አድነኝ እያለ ይማጸን ጀመር። እንዲህም እያለ ከለቅሶው ጋር መሪር እንባን በማፍሰስ ደረቱን እየደቃ እየመታ ማለቀሰ። እንዲህም ሆነ። እንዲህም እየሆነ ሳለ በአንዲት ቀንም መንፈቀ ሌሊት በሆነ ጊዜ ታላቅ ብርሃን በላዩ በራ። ከብርሃኑም ውስጥ ሊቀ መላይክ ቅዱስ ሚካኤል ተነስ፣ እግዚአብሔር ከዚህ ደዌ የፈውሶሃል ሲል ተገልጾ ተነጋገረው። ይህ የታመመው ሰውም መልአኩ፣ በዚህ በሚያስጨንቅ ደዌ ተይዤ ሲጨነቅ እያየኸኝ ለምን ዘገየ? ፈጥነህስ ያልጎበኛ ለምንድን ነው አለው። ሊቀ መላእክት ቅዱስ ሚካኤል መልሶ እንሆ እግዚአብሔር ፈውሶሃል፣ ጤንነትህንም ሰጥቶሃል። ከዚህ የከፋ መከራ እንዳያገኝህ ዳግመኛ አትበድል፣ ኃጢአትም አትስራ ብሎ እጁን ዘርግቶ ሁለንተናውን እየዳሰሰ ተነስ፣ ሂድ፣ እግዚአብሔርም ፈጽሞ አድንኋልና አለው። ያን ጊዜም ከእንቅልፉ ነቅቶ ተነስቶም በእግሩ ቆመ፣ በእግሩ ቁሞም ሄደ። ያዳነውን እግዚአብሔርንና በአማላጅነቱ ኃይል የረዳውን የከበረ ቅዱስ ሚካኤልን አመሰገነ። ከደዌውም ስለ ዳነ ፈጽሞ ደስ አለው። በሊቀ መላእክት ቅዱስ ሚካኤል ስዕል ፊትም እየሰገደ እየዘመረ በፍጹም ደስታ አመሰገነ። ሕዝቡም ሁሉ ይህን ተአምራት ባዩ ጊዜ የሊቀ መላእክት ቅዱስ ሚካኤልን ክብር ገናናነቱን አደነቁ፣ ምስጋናውን አበዙ። የትሩፋቱንም ዜና ተአምራቱን ሁሉ አይተዋልና ሰምተውም ያደንቁ ዘንድ ለሰው ሁሉ ነገሩ። የዳነው ሰውም ከቀድሞው ይልቅ አብልጦ በጎ ሥራን ሠራ። በይቅርታ መልእክተኛ ሊቀ መላይት ቅዱስ ሚካኤል አማላጅነትም ፍጹም መንግሥተ ሰማያትን እስኪወርስ ድረስ በየወሩ በአስራ ሁለት ቀን ዝክሩን መዘከሩን አልተወም ችላም አላለም። የክብር ባለቤት አምላካችን እግዚአብሔር በሊቀ መላይት ቅዱስ ሚካኤል አማላጅነት እርሱ የጥምቀት ልጆች የሆንን ሁላችንም ያድነን፣ ከደዌ ኀጢአት ይጠብቀን እለት እለት ከሚመጣብን ድንገተኛ ሞትም ድንገተኛ ሞትም ይሰውረን። ሊቀ መላእክት ቅዱስ ሚካኤልም በነበልባል እሳታዊ ክንፉ ከክፉ ወጥመድም ያውጣን ይጠብቀን፣ ለዘላለሙ አሜን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን